ሰትቻ አለሁ ማፍቀር ዝቅ ማለት መሆኑን አውቃለሁ። ሲወዱህ መውደድ ቻለበት ቻለበት ልብህ መወላወል ይቅርበት ይቅርበት ውበትም ይረግፋል በድንገት በድንገት እድሜም ሲወዱህ መውደድን ቻልበት ቻልበት፣ ለብህ መወላወል ይቅርበት ይቅርበት፣ ውበት የሚረግፋልበት ድንገት በድንገት ውበት የሚረግፋልበት ድንገት በድንገት እድሜ የሚያልፋል እንደዘበት እንደዘበት፣ ሲወዱህ መውደድን ቻልበት ቻልበት።